ቴሌግራም ለመክፈት ፈልጌ ኮድ አልክም አለኝ። ብዙዎቻችሁ ቴሌግራም ለመክፈት ሞክራችሁ ኮድ አልክም ብሎ ካስቸገራችሁ ይሄንን ችግር እንዴት ማስተካከል እንደምትችሉ ቀላልና ግልጽ በሆነ መልኩ አሳያችኋለሁ። ከዚህ በኋላ ይሄን ቪዲዮ ካያችሁ በኋላ ቴሌግራም ለመክፈት አያስቸግራችሁም ማለት ነው። እንደሚታወቀው ቴሌግራም ኮድ የሚልክበትን አማራጭ ከአንድ ወደ ሁለት አስፍቷል። ከዚህ በፊት ቴሌግራም ኮድ የሚልክልን በከፈትንበት ስልክ ቁጥር በኤስኤምኤስ ነበር። ነገር ግን አሁን ላይ ወጪ ለመቀነስ በተጨማሪ በኢሜይልም ኮድ ይልካል። ይህ አሰራር ከጀመረ ትንሽ ቆየት ትብሏል። ቴሌግራም ሁሌ በከፈታችሁ ቁጥር በኤስኤምኤስ ማለትም በስልክ ቁጥራችሁ ኮድ እንዲልክላችሁ ከፈለጋችሁ የቴሌግራም ፕሪሚየም ተጠቃሚ መሆን አለባችሁ። ቴሌግራም ለፕሪሚየም ተጠቃሚዎቹ ቴሌግራም በከፈቱ በማንኛውም ሰዓት ኮድ በኤስኤምኤስ በስልክ ቁጥራቸው ይልክላችኋል። ሶስት አይነት የቴሌግራም ፕሪሚየም አማራጭ አለ፦ የሶስት ወር፣ የስድስት ወር እና የአንድ ዓመት። እናንተ የፈለጋችሁትን መግዛት ትችላላችሁ። እንዴት አድርጋችሁ የቴሌግራም ፕሪሚየም መግዛት እንደምትችሉ ከዚህ በፊት የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። በተለያየ ምክንያት የቴሌግራም ፕሪሚየም በራሳችሁ መግዛት የማትችሉ ከሆነ በዚህ ዩዘርኔም ቴሌግራም ላይ አናግሩኝ። ነገር ግን እናንተ የቴሌግራም ፕሪሚየም መግዛት የማትችሉ ወይም የማትፈልጉ ከሆነ ደግሞ ቴሌግራም የሚከተሉትን ነገሮች እንድታደርጉ ሊጠይቃችሁ ይችላል። የመጀመሪያው ለምሳሌ ቴሌግራም ለመክፈት ስትሞክሩ ልክ እንደዚህ ኢሜይል እንድታስገቡ ከጠየቃችሁ የምትጠቀሙበትን ኢሜይል ታስገባላችሁ። በመቀጠል ወዳስገባችሁት ኢሜይል ኮድ ይላክላችኋል። ኮዱን ከኢሜይላችሁ ወስዳችሁ ታስገባላችሁ ማለት ነው። ከዛ ቴሌግራማችሁን ይከፍትላችኋል። ታዲያ እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ነገር ቴሌግራም ስትከፍቱ የምታስገቡት ኢሜይል ሌላ ጊዜም ኮዱን በሱ ስለሆነ የሚልክላችሁ ኢሜይሉን መርሳት የለባችሁም። አዲስ ስልክ ስትገዙም እንደገና ቴሌግራማችሁ መልሳችሁ ስትከፍቱ ኮዱን ወደዛ ኢሜይል ነው የሚልክላችሁ። ስለዚህ ኢሜይላችሁን መርሳት የለባችሁ ማለት ነው። ሁለተኛ ደግሞ ቴሌግራም ስትከፍቱ እንደዚህ የሚያመጣላችሁ ከሆነ ይሄ ማለት ቴሌግራም ኮድ ወደ ኢሜይል እንደላከላችሁ እየነገራችሁ ነው። ከዚህ በፊት ኢሜይል እንድታስገቡ ጠይቋችሁ ወደ አስገባችሁት ኢሜይል ኮዱን እየላከላችሁ መሆኑን እየነገራችሁ ነው። ስለዚህ ወደ ኢሜይላችሁ ገብታችሁ ኮዱን ከኢሜይላችሁ ላይ ወስዳችሁ ማስገባት ይኖርባችኋል ማለት ነው። ኢሜላችሁን ከረሳችሁ ምንም የማታስታውሱ ከሆነ ኮዱን በስልክ ቁጥራችሁ እንዲልክላችሁ የግድ የቴሌግራም ፕሪሚየም መግዛት ይኖርባችኋል። ቴሌግራም ፕሪሚየም መግዛት የማችሉም ከሆነ ኢሜይላችሁንም ማስታወስ የማችሉ ከሆነ በዛ በከፈታችሁ በስልክ ቁጥራችሁ መልሳችሁ ቴሌግራም መክፈት የምችሉት እንደ አዲስ ነው። ከዚህ በፊት የተጠቀማችሁትን ነገር በጠቅላላ ያጠፋባችኋል። ወይ ኢሜላችሁን ማስታወስ ይኖርባችኋል፣ ወይም ደግሞ የቴሌግራም ፕሪሚየም መግዛት ይኖርባችኋል። ሶስተኛ ደግሞ ምንጊዜም ቴሌግራም ስትከፍቱ ማወቅ ያለባችሁ ነገር ትክክለኛውን የቴሌግራም አፕሊኬሽን ነው መጠቀም ያለባችሁ። ትክክለኛው የቴሌግራም አፕሊኬሽን ይሄ ነው። ከዛ ውጪ ያሉ እንደ ሞቦግራም፣ ቴሌግራም ፕላስ፣ ሁሉግራም ሌሎችን የምትጠቀሙ ከሆነ ኮዱን አይልክላችሁም። ስለዚህ ምንጊዜም ቴሌግራምን ስትከፍቱ በመጀመሪያ ትክክለኛውን የቴሌግራም አፕሊኬሽን መጠቀማችሁን እርግጠኛ ሆኑ። አሁን ያሳየዋችሁን እነዚህን ነገሮች ካስተካከላችሁ ከዚህ በኋላ ቴሌግራም ለመክፈት አያስቸግራችሁም ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ።